የኢትዮጵያ ብሔራዊ ምርጫ ቦርድ ሥራ አመራር አባላት መልማይ ኮሚቴ ለቦርዱ የሥራ አመራር አባልነት የተመረጡ ስድስት እጩዎችን ይፋ አድርጓል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በሰጡት መግለጫ የሥራ አመራር ቦርዱ አባላትን ለመምረጥ በተቀመጠው ጊዜ ውስጥ 168 እጩዎች በሕዝቡ መጠቆማቸውን ገልጸዋል። ከቀረቡት 168 ግለሰቦች ውስጥ በመልማይ ኮሚቴው የተቀመጡ መስፈርቶችን ያሟሉ ስድስት እጩዎች መመረጣቸውን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሥራ አመራር አባላት መልማይ ኮሚቴ አንደኛ አቶ ተስፋዬ ንዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሦስተኛ ወይዘሮ ነሲ ማሊ፣ አራተኛ ወይዘሮ ጃሮ ጀማል፣ አምስተኛ ወይዘሮ ፍሬ ሕይወት ግርማና ዶክተር ያሬድ ኃይለ ማርያምን የብሔራዊ ምርጫ ቦርድ ሥራ አመራር አባል ለመሆን ተመልምለዋል ሲል ይዚያ ዘግቧል። በቤኑሉክስ ሀገራትና በአውሮፓ ሕብረት ተቋማት የኢፌድሪ ባለሙሉ ሥልጣን አምባሳደር ክቡር እሸቴ ጥላሁን የሹመት ደብዳቤያቸውን ለአውሮፓ ሕብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እና ለአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌር አቀረቡ። በሥነ ሥርዓቱ ክቡር አምባሳደር እሸቴ ከሁለቱም የኅብረቱ ፕሬዝዳንቶች ጋር ውይይት አድርገዋል። ኢትዮጵያና የአውሮፓ ህብረት ወደ ስትራቴጂካዊ አጋርነት ትብብር ያደረገ ከግማሽ ምዕተ ዓመት በላይ ያስቆጠረ ረዥም ግንኙነት አላቸው። ዘገባው የውጭ ጉዳይ ሚኒስቴር ነው። በአፍሪካ አካታች ሥራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ሥራ ፈጠራን በቴክኖሎጂ ማገዝ እንደሚገባ የከተማና መሠረተ ልማት ሚኒስትር ዴታ የትምጌታ አስራት ገለጹ። ሚኒስትር ዴታው በቴክኖሎጂና ኢኖቬሽን መስፋፋት የዓለም ነባራዊ ሁኔታ በፍጥነት እየተቀያየረ ነው ብለዋል። በመሆኑ መንግስታት፣ ፖሊሲ አውጪዎች፣ ባለሙያዎችና የዘርፉ ተዋንያን በሥራ ዕድል ፈጠራና መሠረተ ልማት ግንባታ በትብብር መስራትን የሚጠይቅበት ወቅት መሆኑን ገልጸዋል። በአፍሪካ አካታች ሥራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ሥራ ፈጠራን በቴክኖሎጂ ማገዝ ተገቢ መሆኑንም ተናግረዋል። የአፍሪካ ልማት ባንክ ግሩፕ ዋና የሰብአዊ ካፒታል ልማት ኢኮኖሚስት አንዋር አውድራጎ በአፍሪካ የቴክኖሎጂ እድገት፣ የአየር ንብረት ለውጥ እንዲሁም ኢፊታዊ ፈተናዎች በመሆናቸው ለወጣቶች የሥራ ዕድል መፍጠር ቅድሚያ ሊሰጠው ይገባል ብለዋል። በአፍሪካ የመጪው ዘመን ዘላቂ ሥራ በቴክኖሎጂ ብቻ ሳይሆን የወጣቶችን ክህሎት በማዳበር ጭምር መሆን እንዳለበት ተናግረዋል። የዓለም ሥራ ድርጅት ብሔራዊ ፕሮግራም አስተባባሪ ሊሊያን ኒዲንዳ ለወጣቶች ዘላቂና አካታች የሥራ ዕድል ለመፍጠር የመንግሥትና የግል ዘርፍ በትብብር ከመሥራት ባለፈ ቀጣይነት ያለው ምርምር ማካሄድ እንደሚገባ ተናግረዋል ሲል ኢዜአ ዘግቧል።